አገላምጠን አገላምጠን አገላብጠን ቤተክርስቲያናችን፣ ምንም ጥርጣሬ የለን። በቤተክርስቲያናችን የምናፍርበት ምንም የለንም። ቤተክርስቲያን የምንላት አስተምሯዋን፣ የቅዱሳንን አንድነት፣ እንደ ህጓ የሚሄዱትን፣ ህጓን፣ ስርዓቷን እግዚአብሔር እንዲጠበቅ በወደደበት መንገድ የጠበቁት ክርስቲያኖች፣ ጻድቃን ያሉባት ህብረት ያች ናት ቤተክርስቲያን። በሷ ጉድነት የለም። ጌታም እንደዛ ነው ያላቸው። በሙሴ ወንበር ተቀምጠዋል እና የሚሏችሁን አድርጉ፣ የሚያደርጉትን ግን አታድርጉ አለ። ምን ለምንድነው እንደዛ ያለ? መጽሐፉ ላይ ችግር የለማ። እምነቱ ላይ እኮ ችግር የለም። ችግሩ ያለው ሰዎቹ ላይ ነው። አሁንም እኛ ነው ችግሩ፣ ሰዎቹ ላይ ነው ችግሩ ያለው። ክርስቲያኖች አገልጋዮቹ ላይ፣ አማኞቹ ላይ ግን ችግር አለ። እያገላበጥ ነው እንደውም ቤተክርስቲያኒቱን፣ አትወድቅም እንጂ ገፍታ ልንጥላት፣ እውነቱን ለመናገር አገላብጠን አገላብጠን ነው እኛ ነን እኛ። ሌሎቹ ሊጠሏት የሚፈልጉ ይመስለናል። እኔ እማምነው ልንገራችሁ፣ እኛ ብንስተካከል ለሚገፋት ማንም የለም። በእውነቱ እኛ ብንስተካከል እኛ ከግብዝነት ብንላቀቅ፣ ከአስመሳይነት ብንላቀቅ ጥሩ ነው። አንዳንድ በአጥቢያዎቻችን የሚደረጉት ልማቶች ደስ ይላሉ። ግን ክርስቶስ ሰዎች መጀመሪያ እንዲገነቡ ይፈልጋል። እነዚህ ሁለተኛው ግን ተገላብጧል። አያስፈልጉም፣ አይደለም ምንለው? ክርስቲያኖች ተገላብጧል። ልክ እንደ ፈሪሳውያን ነገሮች ተገላብጠዋል።

ቅድሚያ ኃጣንን ስለ መሰብሰብ የተላወኩትን፣ ስለ ማረጋጋት፣ ስለ ነፍሳቸው ድነት፣ ስለ ሁላችን ድነት። ቅድሚያ ፕሮቶኮል አይደ ንብረት አይደለም፣ ህንፃ አይደ ተገላበጠ። አገላበጣችሁት፣ አለ ክርስቶስ። ተገላብጧል። ብዙ ነገር በእኛ ቤተ ክርስቲያን ተገላብጧል። ቅድሚያ መውሰድ የሌለባቸው ቅድሚያ ወስደዋል። ቅድሚያ ሊሰጣቸው የሚገቡ ተንቀዋል፣ ተትተዋል፣ ተረስተዋል። ይሄ የአገልጋዮች ብቻ አይደለም፣ የምዕመናንም ጭምር ነው። ለውጫዊ ነገር እናደላለን፣ ለታይታ ነገር እናደላለን። ክርስቲያኖች እንታረቅ፣ መርምረው። እግዚአብሔር ፈሪሳዊነትን በጣም ነው የሚጠላው፣ ግብዝነትን ይጸየፋል። እኛንን የሚወደው የሚመስለን እንጂ እሱ አይወደውም።